ዩክሬን ወደመች የሰው ልጅ አለቀ የሩሲያ አደገኛ ድሮኖች ዩክሬንን ወረሩ የሩሲያ ዩክሬን መተላለቅ እንደቀጠለ ነው። ሀይ ባይ ጠፍቷል። የሩሲያ የእግረኛ ጦር በታላቅ ቁጣና እል ያገኘው ሁሉ እያወደመ ወደፊት እየገሰገሰ ነው። ኬቭ ተጨንቃለች። ያንን የሸረሪት ድር ስትል የጠራችውን በልዩ ኦፕሬሽን የታገዘውን አደገኛውን ጥቃት የፈጸመችበትን እለት የምትረግምበት ጊዜ መጥቷል ሲሉ ተንታኞች እየተናገሩ ነው። ሩሲያ እጅግ አስገራሚ ገድል ፈጽማለች። የዩክሬን ባለስልጣናትና ጀኔራሎች ደስታቸውን አጣጥሞ ሳይጨ የሩሲያ የጥቃት መርዶ ከደጃቸው ደርሰዋል። ይህ ከሁሉም የከፋ ነው ተብሏል። ዝርዝር መረጃውን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። ሩሲያ ዩክሬን ኢላማ ካደረጉ የድሮን ጥቃቶች ትልቅ የተባለውን ጥቃት ሰነዘረች። ሩሲያ 500 የሚጠጉ የድሮን ጥቃቶችን በዩክሬን ላይ ያደረሰ ሲሆን ይህም እስካሁን ከተደረጉ የድሮን ጥቃቶች ትልቁ ነው ተብሏል። የዩክሬን አየር ኃይል እንደገለጸው በአንድ ምሽት ብቻ በማዕከላዊና ምዕራብ የዩክሬን አካባቢዎች ከባድ የተባለ ጥቃት በሞስኮ ተፈጽመዋል። የዩክሬን አየር ኃይል በጥቃቱ ከተሳተፉ 479 ሰው አልባ አውሮፕላኖች ውስጥ 277ን እንዲሁም ደግሞ ከተወነጨፉ 20 ሚሳይሎች ውስጥ 19ኙን ማክሸፉንም አሳውቀዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ሁኔታው እጅግ ከባድና አሳሳቢ እንደሆነ ገልጸው ዩክሬን በአየር ላይ ከሚደርሱ ጥቃቶች እራሷን ለመከላከል ተጨማሪ ድጋፎች እንደሚያስፈልጋት ከሰሞኑ በሩሲያ የደረሰባት ያለው የአየር ጥቃት ማሳያ ነው ብለዋል። ዩክሬን ከሩሲያ ጋር እያደረገች ባለው ጦርነት ላይ አሁንም ተጨማሪ ድጋፍ ከምዕራባዊያን ድጋፍ እንደምትሻም አጽንኦት ሰጥተዋል። ዩክሬን ከባድ የሚባል ጥቃትን በተያዘው የወር መጀመሪያ ላይ በሩሲያ ላይ ማድረሷም የሚታወስ ነው።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 ሩሲያ ከቀናት በፊት ዩክሬን ለፈጸመችው ከባድ የድሮን ጥቃት አጸፋ የሚሆን የሚሳኤልና የድሮን ድብደባ እያካሄደች መቀጠሏም የተነገረ ሲሆን ትናንት አመሻሽ በምዕራባዊ ዩክሬን በፈጸመችው ጥቃትም አንድ ሰው መገደሉም ተሰምተዋል። ባሳለፍነው አርብ በ13 የዩክሬን አካባቢዎች ከ450 በላይ ድሮኖችና ከ40 በላይ ሚሳኤሎችን በመጠቀም የወሰደችው ከባድ የአጸፋ እርምጃ መላው ዩክሬንን ያካለ እንደነበረም የዩክሬን ፕሬዚዳንት ተናግረዋል። ሩሲያውያን እጅግ በጣም ተበሳጭተዋል። የበቀል እርምጃው ተቀጣጥሎ ቀጥሏል። አለም ተጨንቋል። የሩሲያ ብስጭት ገና አልበረደም ሳይሆን አልጀመረም። ዩክሬን የበሰበሰ ዝናብ አይፈራም በሚል ይህን የሩሲያን የበቀል ጥቃት ደረቷን ሰጥታ እየተቀበለች ነው። የማይጨስ የዩክሬን ከተማ የለም። ያልነደደ፣ ያልተጎዳ ረዥም ህንፃ ዩክሬን ውስጥ ማግኘት እጅግ ከባድ ነው። ዩክሬን እጅግ ታላቅ ጥፋት ወደዚች ምድር እየጋበዘች እንደሆነ ዓለም አቀፍ የፖለቲካ ተንታኞች ጩኸው እየተናገሩ ነው። ሩሲያ በዚህ ልክ እየተመታች የምትቀጥል አይሆንም። ይህንን ራሷ በአንድ በቷ ተናግራለች። ጨክናም የኒክለር መሳሪያ ልትጠቀም ትችላለችም እየተባለ ነው። እስካሁንም ይህ እንዳይሆን የከለከሉት ቭላዲሚር ፑቲን ናቸው። ነገር ግን ይህ አይነት ድፍረት የሚቀጥል ከሆነ ፑቲን መሸነፋቸው አይቀርም አይቀርምና የኒክለር ቁልፍም ይረገጣል እየተባለ ነው። አሜሪካ ዩክሬን ወደ ሩሲያ ግዛት እየገባች የምትፈጽመውን ጥቃት ማቆም እንዳለባት ከአንድም ሁለት ጊዜ ደጋግማ ተናግራለች። ምዕራባውያኑ አሁን የጦር መሳሪያ ድጋፋቸውን ከሞላ ጎደል እያቆሙ ነው። ምዕራባውያን ይህን ድጋፋቸውን እንዳይቀጥሉ እንዲህ አይነት አደገኛ እርምጃዎችን እየወሰደች ትገኛለች። በዚህ ጦርነት ዩክሬን እያጣች ያለችው ግዛቶቿን ብቻ አይደለም፣ ታሪኳን እያጣች ነው። ጥንታዊ ከተማዋ ኦዴሳ ወደ ፍርስራሽነት ተለዋውጣለች። የመጥቃት፣ የመዋረድ፣ የመፍረስ፣ የመሸነፍ ታሪክ እየተጻፈባት ነው። ዩክሬን እያጣች ያለችው ታሪኳን ብቻ አይደለም። ዩክሬን ስለ ንቦናዋን እያጣች ነው። ዩክሬናውያን በዚህ ጦርነት ፈሪ ሆነዋል፣ ተሸማቀዋል። ስደተኛ ሆነው በየሀገራቱ ተዋርደዋል። የዝቅተኝነት ስሜት ተሰምቷቸዋል። ጦርነት ልባቸውን ሰባብሮታል። ከግዳጅ ውትድርና ለመትረፍ በየሀገራቱ ተበታትነዋል። እናም ተሸንፈዋል፣ ውርደትን ተከናንበዋል። እነዚያ በሁለተኛው ዓለም ጦርነት ከታላቋ ሶቪየት ሕብረት ጋር ሆነው የጀርመኑን ሂትለር የጨፈጨፉት የጀግና መፍለቂያ የነበሩት ዩክሬናውያን ዛሬ ያንን ክብራቸውን አጥተዋል። የሩሲያ መከላከያ ሚኒስቴር ዛሬ ባወጣው መግለጫ የጦር ኃይሉ ወደ መካከለኛው የዩክሬን ክፍል በመግባት ወደፊት እየገፋ መሆኑን አስታውቀዋል። ይህ ደግሞ ለዩክሬን እጅግ ከባድ መርዶ ነው። ምክንያቱም ደግሞ በአሁኑ እንደቀደመው ጊዜ የትኛውም ሀገር ጣልቃ ገብቶ አይታደጋትም። አውሮፓ ተስፋ ቆርጧል። ትራምፕ ይለይላቸው ይዋጉ ሲሉ ፈቅደዋል። እናም ዩክሬን በዓለም እጅግ አስፈሪ ከሆኑና ገናና ታሪክ ከጻፉ የሩሲያ ጦር ጋራ ብቻዋን መጋፈጥ ግድ ሆኖባታል። እንደሚታወቀው ሩሲያ በርካታ የዩክሬን ግዛቶችን ተቆጣጥራለች። ዶኔስክ ግዛት በአብዛኛው በሩሲያ ቁጥጥር ስር የሚገኝ ሲሆን፣ ወደዚያ አካባቢ የሩሲያ ወታደሮች ሲያቀኑ ይህ የመጀመሪያ ጊዜያቸው ነው። የዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ በሩሲያ ከፍተኛ ጥቃት እየተሰነዘረባት መሆኑን ተገልጿል። ሩሲያ በዩክሬን ሁለተኛዋ ትልቅ ከተማ በሆነችው ካርኪቭ ላይ ሌሊት በግዙፍ ተዋል በአውሮፕላኖችና ሚሳኤሎች ጥቃት ማድረሷም ተነግሯል። ዩክሬን በሚሳኤል ወጀብ እየተናወጠች ነው። ለአመታት የጦር አውድማ የሆነችው ዩክሬን አሁን ላይ በፍርስራሽ ክምር ተውጣለች። ከሩሲያ ጦር በሚወነጨፍ እሳት የጦር መሳሪያዎች ተደጋጋሚ ነዳለች። በአሁኑ ሰዓት ዩክሬን ኪንዛል በተባለ እጅግ ዘመናዊ ክሩዝ ሚሳኤል እየወደመች ትገኛለች። ይህ ሚሳኤል ዩክሬን በእጅጉ ጎድቷታል። የከተሞቿን ውበት አርግፎታል። ዩክሬን አሏት የተባሉ ግዙፍ ህንፃዎችም ወድመውባታል። የሩሲያ ዩክሬን ጦርነት ቀጥሏል። ሞስኳውንም ድጋሜ ተመታለች። የአየር ጉዞ እስከ ማስተጓጎል የደረሰ የድሮን ጥቃት በዩክሬን ተፈጽሞባታል። የሞስኮ በረራዎች በድሮን ጥቃቱ ምክንያት ተቋርጠው ነበር። የሩሲያ መከላከያ ሚኒስቴር እንዳለው አሁን በረራው ቀጥሏል። ሩሲያ ግንባር ላይ የምትሰራ ኦፕሬሽን አብዛኛው ጊዜ አይነገርም እንጂ የሰው ልጅ እያለቀ ነው። እኛ ከሩሲያ ጋራ እንደ ህጻናት እየተላለፍን አይደለም፣ ሲሉ ዜሌንስኪ በቁጣ ተሞልተው ተናግረዋል። የዩክሬን ፕሬዚዳንት የሆኑ ዜሌንስኪ ከአሜሪካ ኤቢሲ ቴሌቪዥን ጋራ ሰፋ ያለ ቃለ ምልልስ ያደረጉ ሲሆን በርካታ ጥያቄዎች ተነስተውላቸው መልስ ሰጥተዋል ከጥያቄዎቹ መካከል ባለፈው ሳምንት ትራምፕ ሩሲያና ዩክሬንን ወደ ሰላም ከማምጣት ይልቅ ትንሽ እንዲዋጉ መፍቀድ ይሻላል ማለታቸውን በተመለከተ ይገኝበታል። ዜሌንስኪ ሲመልሱም ይህ የእኛን ጦርነት ከሕጻናት ልፊያ ጋር ማመሳሰል ነው። እኛ ከሩሲያ ጋር እንደ ሁለት ሕጻናት መጫወቻ ቦታ ውስጥ እየተላፋን አይደለንም። ይህ ጦርነት የልጅ ጦርነት አይደለም። ይህ እኛ ጋር መጥተው የወረሩን ሰዎች ታሪክ ነው ብለዋል። ጨምረውም ፑቲን ልጅ አይደለም፣ ትልቅ ሰው ነው። የሚያደርገውን ያውቃል። ወደ መጫወቻው ቦታ ወጥቶ ህፃናትን እየገደለ ነው። ልጆችን አፍነው እያስፈራራ ነው። ለዚህ ሚን ጦርነት ከህፃናት ፍልሚያ ጋራ ማወዳደር አንችልም። ይዋጥላቸው የሚባል አይደለም በማለትም አስረድተዋል። በሌላ በኩል ከሩሲያ ስጋት አለብን ሲል ኔቶ ተናግረዋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩቶ የህብረቱ አባላት ከመቼውም ጊዜ በላይ የሩሲያን ጥቃት ለመከላከል መዘጋጀት አለባቸው ሲሉ ተናግረዋል። ዋና ጸሐፊው የህብረቱ አባል ሀገራት ለአየር እና ሚሳኤል መከላከያ የሚውል አራት መቶ ፐርሰንት መዋጮ ማድረግ አለባቸው ብሏል። ዶናልድ ትራምፕ የኔቶ አባል ሀገራት ለጥምረቱ የመከላከያ የሚውል አምስት በመቶ ማዋጣት አለባቸው ማለታቸውን ተከትሎ ማርክ ሩቴ እና የዩናይትድ ኪንግደም ጠቅላይ ሚኒስቴር በለንደን ስብሰባ አድርገዋል። ሩቴ በለንደን ስብሰባቸው ላይ ጠንካራና ተጨባጭ ለውጥ እስካልመጣ ድረስ እራሳችን መከላከል አንችልም ሲሉ ተናግረዋል። ኔቶ ጠንካራና ፍትሐዊ በሆነ ራሱን ለመከላከል መቆም አለበት ሲሉ በለንደን ለተገኙ ቡድኖች ገለጻ አድርገዋል። ማርክ ሩቴ የሩሲያን ጥቃት ለመከላከልና ዩክሬን ለመርዳት የህብረቱ አባል ሀገራት በጋራ እስካልቆም ድረስ በጋራ መጠቃታችን አይቀሪ ነው ሲሉም አሳስበዋል። ውድ የተከበራችሁ የሁሉዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር